እንዴላ ደህና ናችሁ? ትበረታላችሁ? ደህና ናችሁ? ትበረታላችሁ? እንዴት ናችሁ? ደህና ናችሁ? እናንተስ ደህና ናችሁ? ደህና ነን።

አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ቢዓለሚን ደህና ነን። ተመልካቾቻችን ዛሬም በረመዳን ዚያራ ቪዲዮዎችን ተፈለሳል መትላል እንግዲህ እንደምታዩት ቤተሰቦቼ በጣም ከቤተሰቦቼ ጋር ተነፋፍቀናል። ምክንያቱም እንግዲህ ግማሹን ረመዳን በስራ ምክንያት የለውም ነበረ። በዛ የተነሳ እንግዲህ ብዙዎቹ ጋር በሄድኩበት ቁጥር ቪዲዮም ያልሰራሁባቸው እንደዚሁ ሄድኩባቸው አሉ። ስለዚህ ሁሉም ጋር እንግዲህ ተነፋፍቀናል። ምክንያቱም ብዙዎቹ በየአመቱ እንግዲህ ስለለመዱኝ ይጠብቀው ነበረ፣ ሳልመጣ ቀርቻለሁ ማለት ነው። ስለዚህ ዛሬ ደግሞ እስኪ ወደ እነዚህ እናትና አባት ቤት መጥቻለሁኝ። ረመዳንን እንዴት እየጾሙት እንደሆነ በምን አይነት ሁኔታ ላይ እንዳሉ እስኪ እንጠይቃቸዋለን። ቪዲዮአችን ፍፃሜ አብራችሁን ቆዩ። እስኪ እንዴት ናቸው አባታችን? በግናችሁ እንዳታንታ። ዘንድሮ ባንተ ላይ ነው ቀልቤ ተሰበረ። ዘንድሮ ዘንድሮ ባንተ ላይ ነው፣ ምን ችግር አገኘብኝ? እያልኩኝ አይ እንዳው ምንድን ነው እንቅፋት ያገኘብኝ? ማማማውስ ምንድነው ችግርስ ምንድን ነው ያንቅፋቱ ምንድነው? እያልኩኝ በአንተ ላይ ብቻ። አልሐምዱሊላህ ደህና ነኝ። የለሁም ነበርና ነው፣ የለሁም ነበር። አዲስ አበባ ነበርኩ በስራ ምክንያት። ለዛ ነው የለሁም ነበርና ነው የጠፋሁት ማለት ነው። ደህና ነኝ። ወላሂ አልሐምዱሊላህ ደህና ነኝ። ፆሙንሳ እንዴት ነው? እናንተ እንዴት እየሆናችሁ ነው? እስኪ አሁን ምን እየሰራችሁ ነው? ዘንድሮ ትሰራት ትቻለ ዘንድሮ ተዋችሁ? እንደ በህይ በጣም ደካምም ተሰማኝ ጊዜ ትጉት ስራ አሰራሁ። አሁን ተዋችሁ፣ ገበያ ላይ መቆፈሩን የገበያ ዳሱን አልተውኩም፣ የገበያ ዳሱን አልተውኩም። ትቆፍራላችሁ? እየቆፈራችሁ አልተውኩም። እነሱ ጋማ ደህና ይዘውኛል። እንደ እንደ አንተ ስንት ዓመታችን ትሰራላችሁ? እነሱም ይሰጧችኋል። ይሰጥኛል። ብዙንም ቲማቲሙንም፣ ድኞቹንም፣ ጎመኑንም፣ ቃሪያውንም በላይ ደግሞ ሁሉም በአስር ሰው ቆፍር አስር አንድ በአስር አንዳንዱ አስር ባውንድ ጊዜ አስር ባውንድ አንድ ለአምሳውን ብር ወጣ ላደረጉት ጊዜ ለኛ ገበያችን ያጠፋን። ሌሎቹ አስር አስር ብር ነው የሚሰጣቸው አስር ብር ነው የአንድ ሰው ከቆፈራችሁ ነው አንድ ጉድጓድ አራት ጉድጓድ ቆፈርኩትም ሶስትም ቆፈርኩትም አ ሁለትም ቆፈርኩትም ያው አስር ነው አስር ብር ነው የሚሆነው እንደው ገበያዬ እንዲቀናኝ አላህ ደግሞ ስራዬን እንዲወድልኝ አለ ነው። ሀምሳ ብር የሚያደርገው ማለት ነው ጨመር የሚያደርገው እንደው አላህ እየፈራ ነው ነው። አሁን ግን ማሻአላ እንደዚህ ሆናችሁ ሄዳችሁ ትቆፍራላችሁ። አላህ አንተ ያላተው ከለይ ለማፈቀኛ አንተ ነው

ግልጽ ላልሆነላችሁ እህትና ወንድሞቻችን ገበያ ሁሌ በሳምንት ገበያ በሳምንት የሚወጣበት ገበያ ላይ ዳስ ነው የሚሰሩት ሰዎች ገበያተኛ መጥቶ ሽንኩርት፣ ቲማቲም የሚሸጥበት ቦታ ዳስ ቆፍረው በየቀኑ ሸራ ይወጥሩላቸዋል ማለት ነው። ስለዚህ አራትም ጉድጓድ ቆፍረው ሶስትም ጉድጓድ ቆፍረው አብዛኛው ጊዜ አስር ብር ነው የሚሰጠው አሉ። ከዛ ደግሞ እንግዲህ ትንሽ ደህና ሰው የሆነ ሰው 50 ብር ይሰጣቸዋል ማለት ነው። ስለዚህ በዚህ እድሜያቸው አሁን ራሱ አሁን ራሱ እየሰሩ ነው። አሁን ማስከኘው ቀን ነበር አይደለ? ገበያ ማስከኘው ማስከኘ ዛሬ ሮብ ነው፣ ዛሬ ሮብ ነው። ትናንት ቆፍራቸዋል። አሁን አዎ፣ ትናንት ቆፍራውን ቆፍራቸዋል። ምን ጎመን ምን ያሳት ደሞ ገበያ ሆነ ግዜ ሁሉም ቲማቲሙን አሸከሙኝ። አንድ ሻማ ያስኩና በዛ በዛ ሙሉ አስቤዛችሁን የቤት ቀለባችሁን ይዛችሁ መጣችሁ? አዎ አልሐምዱሊላህ፣ አልሐምዱሊላህ። እኔም ደህና ነኝ ተመልሼ መጥቻለሁኝ። ከሳውዲ አረቢያ እህቶች የሰጡኝ ነገር አለ መጪውም ኢድ ነው። አልሐምዱሊላይ አላህ ጾመን እንግዲህ አገባደድን። አላህ በሰላም ጾመን ደግሞ የምንጨርስ ያደርገን። እስኪ በሳኡዲ አረቢያ የሚገኙ እህቶች አድርስልን ብለው የሰጡኝ ነገር አለ። አንድ ላይ ሆነው ነው እነዚህ እህቶች የሰጡኝ። እናታችን አሁን ዘይት አለ ቤት፣ ዘይት ቤት አላችሁ አሁን ምናምን

ጀንፈል ቡና ማለት ነው። ጀንፈል ማለት ነው። እቻሁን ስንት ብር ነው የተገዛችው? ሀምሳ ብር እና ሁለት ብር ጨምራለች። ሀምሳ ብር እና ሁለት ብር ሰባ ብር ማለት ነው ሰባ ብር ብር ነው። ጠቅሙ ጠቅሙ እኮ ያንድ ብር ያክል ስለሆነ ነው ጠቅሙ አሰባብር አስር ብር አስር ብር ነው ሁባንነውእሁብቀሳሳ ማሻላህ እናንተ ግን ጎበዝ ናችሁ፣ ታውቁታላችሁ ይሳውን ትታገላላችሁ። እንግዲህ ተመልካቻችን ይሄ የምታዩት ጀንፈል ቡና ነው። ገና ተቆልቶ እንደገና ይወቀጥና ከዚህ ውስጥ ደግሞ እንደገና ቀሽሩ ይወጣል አይደለ? ተወቅቶ ሁለት ስራ ነው ያለበት ማለት ነው። ሁለቴ ነው የሚቆላው። ስለዚህ ይሄ ራሱ እንግዲህ አሁን እዚህ ጋር የምታወት ሰባብርናት አሉ እቺ አሁን የምታወት ማለት ነው። ስለዚህ ተመልካቻችን ወላሂ ዘንድሮ እውነቱን ለመናገር ኑሮ በጣም ነው የተወደደው። እኔ ረመዳን መግቢያ ላይ ቪዲዮ ሰርቼ ነበረ፣ የቡና ዋጋ 600 ብር ብዬ ሰርቼ ነበረ። ረመዳን መግቢያ ላይ ማለት ነው። እኔ ቪዲዮውን በሰራው ስምንት ቀን ባልሞላ ጊዜ ነው በጣም ከምንም በላይ የጨመረ። ብዙ እህቶችና ወንድሞች ራሱ በዚህ ጉዳይ አስቀይሜያቸዋለሁ፣ የረመዳን አስቤዛ ሳልገዛላችሁ ማለት ነው። ምክንያቱም ደግሞ ዋጋው በጣም ነው የጨመረው ማለት ነው። ቡና አሁን ላይ 600 ብር ብዬ የሰራሁት ቡና 1 ኪሎ 1000 ብር ገብቷል፣ ኑሮ በጣም ከመወደዱ የተነሳ ማለት ነው። ስለዚህ እንግዲህ አባታችን ይሄንን እንግዲህ ዘንድሮ ያልቀመሳችሁትን ዘይት ይዤው እመጥቻለሁ። ዘይት ይሄ አሁን ዘይት ነው። ይሄ ደግሞ ይሄ ደግሞ እንግዲህ ሁለት ኪሎ ቡና ነው፣ ቃሽር ቡና ቃሽር ቡና አሁን፣ ሁለቴ መቁላት የለም። ይሄ ሁለቴ ነበር የሚቆላው። ኢንሻላህ እንግዲህ ይሄ እስከሚያልቅ ድረስ ሁለቴ መቁላት የለም። ይሄ ደግሞ ሁለት ኪሎ ስኳር ነው ሁለት ኪሎ ስኳር ነው። ይሄ ደግሞ አምስት ኪሎ ዱቄት የባኒ ዱቄት እንግዲህ መጪውም ኢድ ነው እንደገንፎም ነገር እያረጋችሁ ለመብላት አምስት ኪሎ ዱቄት ነው። ይሄን እንግዲህ ይሄን ሁሉንም ያደረጉላችሁ በሳውዲ አረቢያ የሚገኙ እህቶች በጋራ ሆነው ነው። ሌላ ደግሞ አንድ እህታችን እንደዚሁ እሷም ደግሞ 2500 ብር ለአንዳንድ ነገር ይሆናችኋል ብላ ይሄ 2500 ብር ነው ይሄ ሌላ እህት ናት ያደረገችላችሁ ሁለት ሺህ አምስት መቶ ብር። እንደው በረካ ለሀርግል በረካ ለሻ ለሀርጋቸው አንተንም ደግሞ የምታበባላ የምትወልድ የምትከብድ የአረቢ ቤታ ጎራ መክተው እነሱንም ሀያት አንተንም ሀያት እምትወልድ የምታብብ ሁሉም አንተ እንግዲህ የሰራኸውን በረካ የረቀከውን ሽፋ ሀያትንም ሀያንም ማገኘትንም ምቀኛን ተላህላይ ደግሞ አሱማ ላህ ያርግልኝ። አንተ የምታብባለ ያርገው ሁጊዜ ማራት አመት አመቱ ተወርወሩ ታበቱም

አባታችን የገበያ ዳስ ነው የሚሰሩት። እናታችን እናንተ ስራ አስሩም አይደለ? እቤት ነው አቤት ነው በቃ። እናንተ ተቤት አልወጣም የምመኝ እተኛለሁ በቃ